ማነው ኦሮምኛ በደምብ የሚችለው? ኦሮምኛ በደምብ የሚችል ማን ነው? ብዩል ትሰልፋለሽ፣ ጻፊልኝ። አንድ ተርጓሚ ያስፈልገናል በአሁኑ ሰዓት። አንዲት ልጅም ታፍኛለሁ፣ ቤት ውስጥ ተቆልፉብኛል ው ድረሱልኝ ልሞት ነው እያለች ነው። እስኪ በውስጡ የደረሰኝ ሜሴጅ፣ እቺ ልጅ አደጋ ላይ ነኝ እያለች ነው።

እስኪ እቺ ልጅ የምትለውን በደንብ አዳምጪና ከመጀመሪያ ተረግምልናለች እንስማት። ምን ያለች ነው ምትለው? ድረሱልኝ፣ ሽንት ቤት ውስጥ ዘግቼ ነው ያለሁት። ሊገሉኝ ነው፣ ሽንት ቤት ውስጥ ነው ያለሁት እያለች ነው ኦኬ። ለቢሮ መደወል ከጀመርኩ ቆይቻለሁ። ምንም መፍትያ እየሰጡኝ አይደለም። እኔ ያሉት ደግሞ ሩቅ ቦታ ነው፣ ውሃ ውስጥ ነው ያለት እያለች ነው።

እዛ ግቼን ያለሁት ድረሱልኝ። ክላስ ውስጥ ሽንት ቤት አለ። እዛ ውስጥ ነው ያለሁት። ምንም የቢሮ መፍት እየሰጡኝ አይደለም። ድረሱልኝ። ሊገሉኝ ነው እያለች ነውበቃበርባንበርባንግግስግናንፌናገርናንጀናሚቲቢሮግያደሞ ጉ እዚህ ጋር ስንገናኝ ለእህቶቻችሁ ድምጽ መሆን ነገ አለ የሚባል ነገር አለ እና ነግ በእኛ ምንም እንደሚያጋጥም ምንም እንደሚደርስ አናውቅምና የምንችለውን ሸርሸር እያደረገን ችግሯችን እንዲፈቱ ማድረግ እንችላለን ማለት ነው እ አሁን ይታያል ነው? ልጅቷቸው ናት አዎ፣ በደንብ ይታያል። ኦኬ፣ ልጅቷችናት እኔ በዚህ በኩል መሰለኝ፣ እንደዚህ እንድትታያችሁ። ኦኬ፣ አሁን አውዲዮ ላሰማችሁ። ኦኬ፣ ልጅቷችናት እንግዲህ። አሁን ሽንት ቤት ተቆልፎብኛል ያለችው ወይ ቆልፌ ነው ማናገራችሁ። ከአረቧ ጋር እንግዲህ ያደረገችው ንግግር አለ፣ እሱን እንስማ ማለት ነው። እንግዲህ ቢሮ ሄዳ ልታናገራት አረቧን ያለውን ችግር አረቧ የምትላትም በደንብ አርግታችሁ ስሙ። እኔ ተረግምላቸዋለሁ እዚህ ያላችሁ ሰዎች፣ ወንድሜ ዜኑ እንደተናገረው በተቻለ መጠን እናንተ ኮፒሊንግና ታብታባ አድርጎ እንዳይዘጋብን ኦኬ እዚህ ጋር የእናንተ እንግዲህ የራሳችሁ ቻናል ነው ድምፅ የምንሆንላችሁ ነው። ይሄ ይሄ እንግዲህ ቅድም ያችን ልጅን አግኝተናታል። በርካታ እህቶቻችን እዚህ ቤት ላይ የጠፉትን አግኝተን ለሀገራቸውም አብቅተናል። ከችግርም የወጡ ያሉ እና ይሄ የሁላችሁ ቻናል ነው። ስለዚህ ሁላችን ኮፒ ሊንክ እናድርግ፣ ታብታብ እናድርግ። እዚህ ጋር እኛ መናገርም አይጠበቅብንም። ያው እንደምታደርጉት ስለምናቅ ለማስታወስ ነው እሺ። አንቺ እዚህ ስራ ትፈልጊያለሽ ወይ አትፈልጊም፣ ተወጃለሽ አትወጂም? ብላ ጠየቀቻት። ይሄብ አለቻት። ይቺ የቢሮ አጀንሲ የሆነት ማትብ አለቻት። ላ አለች። አረብኛ ስለማችን ነው አልገባትም። ኦኬ፣ አንቺ ስራ የማትፈልጊ ከሆነ ለምንድን ነው መክተብ የማታናገሪው? ከዛ ምን አለቻት? አና ብሕብ ሽጉል አለቻት። እኔ እኮ ስራ ወዳለሁ አለቻት። ትወጃለሽ አሁን እኮ አልወድም ብለሽኝ ነበር፣ አሁን አልወድም ብለሽኝ ነበር። አና ሪድ ሽጉል ስራ መስራት ትፈልጋለሁ አለቻት ለመክተብ

ሽም ያንቺን ችግር ያንቺን ጣጣ ያንቺን ምናምን ክለክለክለክለክ ወሬ ይሄ ልፍ ለፋሽን ክልክልክ ማለት ለማለፍለፍ ነው። ይሄ ያንቺ ምትለፍልፊን ወሬ መስማት ሰልችቶናል። ዘል በቃ አላደለም ደብሮናል እንደማለት ነገር ነው። እንቱ ይድህኒ አሻን ይሽትቅ አንቺ እዚህ የመጣሽው ስራ ልሰሪ ነው። ስራ ስራሽን ካልሰራሽ ደሞዝሽ ይቆረጥብሻል። አንቺ እዚህ የመጣሽው ስራ ለመስራት ነው፣ ለሌላ ነገር አይደለም ትላታለች ከበር ነው። እች ልጅ እንዴት እናገኛት አሁን? እች ከታወቀ በስነ ስርዓት ሄጃ ዛሬ ከሆስፒታል መልስ ሁለት ልጆች በስነ ስርዓት ሄጄ ተነጋግሬ ይዣቸው ወጥቻለሁ። አሁንም እች ቤቢ ማለሽ እንግዲህ ብዙ ተከወስላለሁ። ያ ሙቢ ድምጽ አይሰማም? ይሰማል ይሰማል። አሰላሙ አለይኩም፣ እንዴት ናቸው? ይቅርታ እንግዲህ ኢንተርኔት ከሌለ ሰው ቤት ነው ያለሁት። ሙቤ እንደዚህ ማልቀስ ከጀመረች አንድ ሳምንት ሆናለች። ከዛ ከዛን ደላላውን አናገርኩት ስራ ያስገባትን ሰውየው። ከዛ ምን አለኝ መሰለል እስቲ አንቺ እንዴት እንደምትፈጪ እናያለን። አንቺ ሚዲያ ላይ ካወራሽው የሷ ባል በኔ እጅ ነው አለው። በኔ ካምፓኒ ስር ስላለ ብሎክ አደርገዋለሁ። እሱን ቁጥር ስጭን፣ የደላላውን እሺ አሁን እልክላለሁ። ሙቤ፣ አሁን ሙቤ የደላላውን ቁጥር የልጅቷን፣ አረብኛ ሁሉም ሰምታ ያለ አይደል? ምን እንደምትለው የተናገረቻትን ሁሉ ልክልሻለሁ። ሌላው ደግሞ የማዳም ስልክ ቁጥርም አለ፣ ግን ትመታታለች ብዬሽ ፈራሁ። አትመታትም፣ አንቺ ላኪልኝ። የማዳም ይሄ ብለሽ ላኪልኝ። አትመታትም፣ ሰው የሚያውቀው ነገር ታውቃለች። እሺ በቃ እሺ። ብዙ ነገር አለ ሚዲያ ላይ ማይወራ። እዛ ስላለች ነው እንጂ እሷ እንደነገረችኝ ብዙ ነገር አለ፣ ግን ሙቤል እክል አለው አሁን ስልክ ቁጥር ሁሉንም ነገሪያቸዋለሁ የሴትዮዋን ጉዳይ ምናምን ሰምቻለሁ፣ ነገሪያቸዋለሁ። ሰምተዋል። እንግዲህ ልጅቷ እውነት ከሆነች አሁን ልጅቷን መደወል በስልክ ልናገኘት እንችላለን። ሲባን ወየላክችን አይዲዋ ልክ ልሻለሁ፣ ፓስፖርቷ ልክ ልሻለሁ። አረቧ ደግሞ የተናገረችውን ቮይስ እና የእሷን ቪዲዮ እየመጣ ነው፣ እያላኩኝ ነው። ኔት ያረጉታሉ፣ ይክፈትልኝ እስኪ እዚህ 600 ምናምን ሰዎች አላቸው። አንዴ እስኪ ታፕታቡን እስኪ አንዴ ለሁለት ደቂቃ ታፕታቡ አርጉና 500 ሺህ ያስገቡት አጥንት 1 ሚሊዮን እንኳን ባይገባ፣ ታብታቡ 500 ሺህ ያስገቡት። ቴንክ ዩ ቤት በጣም አመሰግናለሁ። ለተበብራችሁ ጀዛኩምላሁ ኸይር። በነገራችን ላይ ይህን ቀላል ነገር መስሎ እንዳይታያችው በጣም ትልቅ ነገር ነውና ውዶችዬ፣ ነገ በኔ የሚባል ነገር አለ ምን እንደምደርስብን አናውቅም። ሁላችንም ያለነው የሰው ቤት ነው፣ የሰው ሀገር ነው እና የእህቶቻችን ችግር የወንድሞቻችን ችግር የሚፈታበትን መንገድ የራሳችን ነው ብለን ታፕታፕ ኮፕሊንግ ሼር እናደርግና ለራሳችን የራሳችን ነው ብለን እንስራ። ስለዚህ ታፕታፕ አድርጉ፣ ኮፕሊንክ አድርጉ፣ ሼር ሼርም አድርጉ። ሁሉም ልካልኛለች፣ የደላለውም ሁሉም ነገር ልኩልኛለች። በጣም ብዙ ቁጥር ነው የላከችልኝ። እኔ እንጃ ይሄ ሁሉ ቁጥር ይሄ ምን እንደሆነ አላውቅም። አንዱ የደላላው ነው ብላለች፣ አንዱ የሴትየዋ ነው። አሁን ትመጣለች፣ ስትመጣ ትነግራለች። እየላከች ነው ሰብሰብ አርጋ፣ እኔም ላስተላልፋለሁ። ታፕ ታፕዋን ሳታቋርጡ እንግዲህ፣ ጥሩ እየሄዳችሁ ነው ጎበዞች፣ በዚህ ቀጥሉበት። የደላላው ያለችው ይሄ ነው። ይሄ ሁሉ ቁጥር ምንድን ነው ግን? የትኛው ነው የደላለው ቆይ? የደላለው የት ነው? የደላለው አሚን ያ ረቢ ቃልዬ። ቅርታ መጀመሪያ የላኩልህ የመዳም ነው። ኦኬ ሁለቴ ነው የላኩት፣ ስለዚህ ነው ዲሌት አደረኩት። ለላው ሰባ መጨረሻ ሰባው ነው የደላለው አይደል? እሱን አላክሽውም፣ አልመጣልኝም። አልመጣልኝ የደላለው ሰባ መጨረሻው የደላላው ነው እንዴ? በጣም ብዙ ቁጥር እኮ ሌላክሽልኝ። ስልሳ እና ሰማኒያ ስልሳ እና ሰማንያ መጨረሻው ደላላ ነው፣ ሌላው ደግሞ ሁለቱ መዳሞች ኦኬ። በቃ እኔ ልክ አስተላልፍ ያለሁ አሁን። ኦኬ እስትሩም ሁሉም ነገር ሰምታላ፣ ምን እንደሆነ ሁሉም ሰምቶታል። እዚያ ከአንድ ሺህ ሰው በላይ ነበር ቅድም። ቪዲዮውን ሰምተናል፣ ተርጉመናል በአረብኛ። አመሰግናለሁ። ውጭ ነበርኩ ለዚህ ነው ቻርጄ ዘጋብኝ። ኧረ ብዙ አለ የኦሮምኛ እሱ ምዝትባት እሱ ብሎክ አደርግሻለሁ ዝም ብለሽ ስሪ ብሎክ አደርጋለሁ ሚል በኦሮምኛ ብዙ አለ። ካካድም አለ በኦሮምኛ ነው። ላክለት በኦሮምኛ ነው። ማንም እንደዛ ሚ ኢትርግ ረኮን ደላላው ነው ደላላው ነው ሙቤ ደላላው ደላላው ሁሉንም ስለምታቃቸው እያንዳንዳቸውን ያንዳንዳቸው ትነግረናለች ማለት ነው። አጅሪማ እንደሆነ ፎቶ አለኝ ደላላው።